የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከድራማ ጋር በተያያዘ ከአለም ህዝቦች ድራማ በጣም የሚወዱት የኤዥያ ወይም የእንግሊዝኛ ነው። አማረኛ ወይም የለውም እነሱ ናቸው። እዛ አካባቢ እዛ ህጉር ላይ የሚገኙ ሀገራት ናቸው። ለምሳሌ ኮሪያ፣ ታይላንድ፣ ቻይና በደንብ ድራማን ጠቅመውበታል። በተለይ ደግሞ ተከታታይ ድራማዎችን በስፋት ይሰራሉ። አንደኛው ባህላቸውን ለማስተዋወቅ ጠንካራ የሆነውን ባህላቸውን ለማስተዋወቅ ተጠቅመውበታል። የስራ ባህላቸውን፣ የጋብቻ እንዲሁም ከሌሎች ሀገራት እንግዳ ተቀባይነታቸውን፣ እንደዚሁ ጃፓንን ጨምሮ በደንብ በተከታታይ ድራማዎቻቸው ተጠቅመዋል ተብለው የሚገለጹ ሀገራት ናቸው። በተለይ ደግሞ ለየት የሚሉባቸው አይተን አለባበሱ አይተን አይደል፣ ይሄ ኮሪያ ይመስላል፣ ጃፓን ይመስላል እንላለን። ኦሽን ታስተውሻለሽ ኢትዮጵያ ቴሌቪዥን ላይ ታይ ተከታታይ ጃፓኑ መሰለኝ፣ አንድ ታዳጊ ሴት ናት ልጅ አዝላ ምናምን ነው። ብዙ ጊዜ ልክ እንዲህ አይነት ድራማዎች ባህላቸውን፣ አለባበሳቸውን አለባበሳቸው ማንነታቸውን በደንብ ያስተዋወቁበት ነው። በዚህም ተጠቅመዋል። ሌላው ዓለምም የነሱን ድራማ በተለያዩ ቋንቋዎች እንደዚሁ እየተረጎሙ ይጠቀሙ ተደርጎበታል። በኔትፍሊክስ በጣም ከፍተኛ ገንዘብ ከሚያወጣባቸው ወይም ከሚያሰራጫቸው ድራማዎች መካከል የኮሪያ ድራማዎች ተቀዳሚ ናቸው። የታይላንድም እንዲሁ ድራማዎችን ተመራጭ ያደርጋል። በዓለም አቀፍ ደረጃ በደንብ ይታያሉ ይወደዳሉ። እነዚህም ሀገራት የራሳቸውን ምርቶች ጭምር ማለት ነው የቴክኖሎጂ ምርቶቻቸውንም ጭምር በነዚህ ተከታታይ ድራማዎች ለአለም አስተዋውቀዋል። በተለይ እዛ አካባቢ ያሉ አገራት ህዝቦችም እንደዚሁ ድራማን በደንብ ይከታተላሉ ይወዳሉ። ባህላቸውንም የሚፈልጉትንም ነገርም እንደዚሁ አስተላልፈውበታል ተብሏል። በድራማ የተላለፈ ነገር በነገራችን ላይ በቃ የሚታመን ትክክል የሆነ የሚደረግ ተደርጎ ነው እዛ አካባቢ ባሉ ማህበረሰብ ዘንድ ባይነት የሚሰጠው በዚህም በአለም አቀፍ ደረጃ ምርቶቻቸውን ሽጠዋል። ለምሳሌ ተወዳጅ የሆኑ ተዋናያን ካላቸው ያንን አልባሳት አርገው እንዲጠቀሙ ይደረግና በሌላው አለም እንዲሁ እነሱን የሚወዱ የሚያደንቁ እንዲለብሱት እንዲወዱት አድርገዋል። ከምግብ ጀምሮ እቃቸውን ያችበል ይቻል አቅም በእርግጥ የጃፓን እንደዚሁ ወይ የቻይና በ ጣውላ የምትሰራው ማንኪያ ነገሯ ቾፕስቲክ ቾፕስቲክ ተባለ። አሁን እሷን በቃ ማንም ያውቃታል። ባይመገብ የሚነሱ ምግብ በዛም ባይጠቀም ልክ እንደዚህ በደንብ ብዙ ነገራቸውን አስተዋውቀውበታል። አሁንም ተከታታይ ድራማዎችንም እንዲሁ በማስተላለፍ በዓለም ላይ ቀዳሚነታቸውን የያዙ ሀገራት ናቸው ተብሏል። ኦሺን የጃፓን ፊልም ነው እንዳልሽው፣ እንደ አውሮፓውያን አቆጣጠር ኤፕሪል ፎር 1983 ነው ለጌታ የበቃው እስከ ማርች 31 1984 ድረስ ታይቷል። 297 ክፍሎች አሉት። አያኮ ኮባያሺ የምትባል ተዋናይት የምትወናበት የእሷ ታሪክም ነው የሚተረክበት ኦሺን ግን ስሟ ስሟ ይሁን ምንም ብቻ የፊልሙ ላይ ያለው ካራክተር ነው ኦሺን እውነተኛ ስሟ ቶሎቺ አያኮ ኮባያሺ መተኛ ስሙ ነው እና እሷ ህይወት ጋር የተያዘ ነገር የሚተረክበት ፊልም ነው። ታነሳሽ እነዚህ የእዚህ ሀገራት ለምሳሌ ሳውስ ኮሪያ በጣም ስኬታማ የሚባል የፊልም ኢንዱስትሪ እየመሰረተች ነው የምትገኘው። የሰው ኮሪያ ፊልሞች በጣም ተወዳጅ እየሆኑ ነው። የዶክተራ ድራማዎች በጣም አለም ላይ ተጽዕኖ መፍጠር እየቻሉ ነው። ለምሳሌ ስኩድ ጌም እንዳነሳ ስኩድ ጌም አሁን አለም ላይ ካዩ ካሉ በጣም ብዙ ሰዎች ከተመለከቷቸው እንደ ኔትፍሊክስ ባሉ የስትሪሚንግ ቻናሎች በጣም በተደጋጋሚ ከሚታዩና በጣም በርካታ ተመልካች ካገኙ ፊልሞች ውስጥ በቁጥር አንድ ደረጃ ሊቀመጥ የሚችል ነውና ኮሪያዎች አሁን ወደ ፊልሙና ወደ ተከታታይ ፊልሞቹ ወደ ድራማዎቹ ኢንዱስትሪ ሙሉ በሙሉ በሚባል ደረጃ እየገቡ የሚገኙና በጣም ትልቅ ተጽዕኖ መፍጠርም እየቻሉ ነው ያሉት። ፓራሳይት የሚለውን ፊልም እናስታውሰዋለን። የኦስካር ሽልማትን ማግኘት የቻለ ፊልም ነው ከዚህ በፊት የወጣ ፊልም። እንግዲህ ፓራሳይት ትልልቅ የሚባሉትን ከቤስት ፒክቸርን ጨምሮ የኦስካር ሽልማቶችን ማግኘት የቻለ ሙሉ በሙሉ በኮሪያውያን የተሰራ ፊልም ነው እና ይሄ የድራማ የ ፊልም ባህላቸው በተለይ የደቡብ ኮሪያ፣ የቻይና፣ የጃፓን ፊልሞች በጣም ተጽዕኖ ፈጣሪነቱ በጣም እየጨመረ ነው የሚገኘው። ቻይና ቀደም ባለ ጊዜ ከደቡብ ኮሪያ በፊት የፊልሙ ኢንዱስትሪ የተቆጣጠሩ ሀገራት ውስጥ አንዷ ነበረች ማለት ይቻላል። ከነ ብሩስሊ ጀምሮ እነ ጄኪቻን መጥቀስ ትችላለች፣ እነ ጄትሊ እስከ ቅርብ ጊዜ ድረስ ሲመጡ ትልልቅ በተለይ ከማርሻል አርት ጋር የተያዙ ፊልሞችን በመስራት ቻይናውያን በጣም ትልቅ ኬታማ ነበሩ። አሁን ደግሞ ወደ ኮሪያ እየመጣ ነው የገናናነቱ ዘመን እና ይሄ ባህላቸውና ሀገራቸው ውስጥ ያለው እንቅስቃሴ በዓለም አቀፍ ደረጃ እስኬታማ እንዲሆኑ ዓለም አቀፍ ገንዘብ እንዲያገኙ ዓለም አቀፍ ውጥናቸው እንዲጨምሩ ከኢኮኖሚ እድገት ካራም ይያዛል። ስናየው በፊት በፊት ከአፍሪካ የናይጄሪያ ፊልሞች ኢትዮጵያን ጨምሮ በደንብ የሚታዩ ነበሩ። ከዛ ደግሞ የህንድ ፊልም ነበር እኛ ሀገርም ጨምሮ ዓለም ላይ በደንብ ህንድን አስተዋውቋል ወይም ህንዶች ራሳቸውን አስተዋውቀዋል ተብሎ የሚታመነው በቦሊውዳቸው ነው። አሁን ደግሞ የኢኮኖሚ እድገትም ይመስለኛል፣ ልክ እያደግ ስትሄድ የሚያስፈልገውን ነገር ኢንቨስት ታደረጋለህ። ዘርፉም በጣም ውድ ነው ውድ ነው። ስለዚህ ማደጋቸውንም ማሳያም ሊሆን ይችላል ሊሆን ይችላል። ሳውስ ኮሪያዎቹ ስንመለከት ግን ታሪካቸውን በጣም እየተሸጠ ያለው ታሪካቸውን የተሸጠው ስልሽ ይሄ የክራይም የወንጀል ፊልሞቻቸው ፕሎቶቻቸውን የሚያቀርቡበት መንገድ ከቴክኖሎጂው ከገንዘቡ ከኢንቨስትመንቱ ባሻገር ባህላቸውና ታሪካቸው በጣም ስኬታማ እያደረጋቸው ነው። የዳይሬክቲንግ መጠና አቅማቸውም እንደዚሁ። በተለይ አሁን ቦንግ ጁን ሆ የፓራሳይት ፊልም ዳይሬክተር ነው እና አነስተኛ በጀት የተሰራ ፊልም ነው ፓራሳይት ግን በቦክስ ኦፊስ ላይ ያደኘው ሽያጭም የተመልካቾችን ብዛት ያስገባው ገቢ የኦስካር ሽልማት እስከማግኘት እያደረሰ ነው እና አንዳንድ ጊዜ የኢኮኖሚ አቅምም ወሳኝነት ሊኖሩ ይችላል። ሌላ ደግሞ ኦሪጂናል የምታመጩ ስቶሪ እና ታሪክ ታሪኩ የሚተረክበት መንገድም የራሱ የሆነ ትልቅ አስተዋጽኦ ይኖረዋል እና አንደኛው እንደኛ ደግሞ ልንማርበት የሚገባው ነገር ያው ፊልም ሲባል ገንዘብ ነው። ብዙ ጊዜ ፊልም ሲባል ቴክኖሎጂ ነው የምንለው እና ከነዚህ ባሻገርም ባለው ቴክኖሎጂና ባለው የገንዘብ አቅም በጣም ጥሩ ጥሩ ታሪክን በጣም ኦሪጂናል ታሪክን ብዙ አልተሰማ የራስን አውቆ በጥሩ መንገድ መተረክና ለተመልካች ማሳየት የሚከፍልበት የራሱ የሚከፍልበት መንገድ ስላለው ይህም ልንማርበት የሚገባ አንድ ነገር እንደሆነ ማሳያ የሚፈልጉ ኮሪያ ፊልሞች። ወደኛ ድራማ እንለፍ። ርሞን የተሰኘውን ድራማ ታደምጣላችሁ። ወደ ድራማ እናልፋለን።